ሰላም ናችሁ። ሁሉ ቻሌንጆችንን ዛሬ ደግሞ በሌላ ቪዲዮ መተን ላችኋል። አንድ ሰው ታሪክ ይናገራል። ያ ታሪክ እውነት ሊሆን ይችላል እና በይበልጥ እስኪ ማነው ውሸታም፣ እውነተኛ ማለት ነው ማንተም ኮለኛ ነው የሚል ሀሳቢ እንደሚያመጠው ደግሞ በዚህ እናያለን። እጅሬ ለማሸት እኔ እውነቱን ለመናገር እንግዲህ ተዘጋጅተናል። ቻሌንጆች ነን ይመቻል

በስንት አመት የሆነ ተማሪ እያለው ማለት ጊዜ አይደለም ብቻ ሳይሆን በሌላ ነገር

ሆ የልጆች ያለ አሁኑ ዕድሜ ያጠየሽ እዛ ትልቁ ስትገቢ የመጀመሪያሽ ነበረ ወይስ ሁሌ የተዋኝበት እና እንዲህ ስልመጥሽ ዘለሽ ነው?

አንድ ነገር አለ። መስመጥ ምን? ለምን አንደኛ ነገር ይሄ ጎርፍ ወራጅ ውሃ አይደለም። ዲዮን ወራጅ ውሃ የፈለገ ነገር ማለት ዘላ መግባት ነው ዋና

እሷ ግን ሸጉዳ ነች። ስ ግን ነበር ነው። በዚህ ቪዲዮ እንደተዝናናችሁ ተስፋ እናደርጋለን። በቀጣይ በሌላ ቪዲዮ እስክንመጣ በሰላም ምንም ሳትሆንብን በተለይ በተለይ ምንም ሳት ብዙ ሀገራችን